የእነዚህ የሶስት ቃላቶች ልዩነት ለማየት እንሞክራለን። የሹድ የኦቱቱ እና የሃድቤደር አንድነትና ልዩነት ለማየት እንሞክራለን ማለት ነው። እዚህ ጋር የተሰጡት ሶስቱም ጥያቄዎች በእነዚህ ላይ ያተኮሩ ስለሆኑ ጥያቄዎቹ ስንሰራ ሞር የሶስቱም ልዩነትና አንድነት ሞር ለመረዳት እንችላለን ማለት ነው። መጀመሪያ ከዲፊኒሽናቸው ናቸው እንጀምርና ሹድ ኦውት ቱና ሀድ ቤተር ሶስቱም አንድ የሚያደርጋቸው ነገር ምክርና አስተያየት ለመስጠት የምንጠቀምባቸው ናቸው፣ ሞዳል ቨርቦች ናቸው ማለት ነው። ልዩነታቸውን ግን በተመለከተ ግን ሹድ ቱን አይወስድም በር ኢንፊኒቲቭ ነው የሚቀበለው፣ ወይም ከሹድ በኋላ ቱ መጠቀም አንችልም። ምሳሌ ሹድ ቱ ስተዲ ማለት አይቻልም ማለት ነው። ኦውት ግን ከቱ ጋር ነው የምንጠቀመው። ሀድ ቤተር እንደዛው ልክ እንደ ሹድ ቱ አይወስድም። ስለዚህ ሶስቱም ምክርና አስተያየት ለመስጠት የምንጠቀምባቸው ሲሆን ሹድ ኦቱቱና፣ ሃድ ቤተር ይሻላል፣ እንዲ ቢደረግ የተሻለ ነው ወይም እንዲ ማድረግ አለብህ ለማድረግ ስንፈልግ የምንጠቀምባቸው ናቸው። ለምሳሌ ዩ ሹድ ስተዲ ሃርድ፣ ዩ ኦት ዱ ስተዲ ሃርድ፣ ዩ ሃድ ቤተር ስተዲ ሃርድ፣ ብታጠና ይሻላል ወይም ማጥናት አለብህ ስንል የምንጠቀማቸው ቃላቶች ናቸው። ግን ከሶስቱም በተለየ መልኩ ሀድ ቤተር እና ሀድ ቤተር ትንሽ ጠንከር ያለ ነው። ኦትቱም እንደዛው ጠንከር ያለ አስተያየት እና ሪኮመንዴሽን ስትሮንግ ሪኮመንዴሽን ለመስጠት የምንጠቀምባቸው ናቸው። ሹድ ከሆነ ግን ያው ለስለስ ያለ እንዲህ ቢሆን የተሻለ ነው የሚል ሞራል ኦብሊጌሽን ወይም የህሊና ግዴታ የሆኑ ነገሮች ላይ ኮሚኒኬት ለማድረግ የምንጠቀምባቸው ናቸው ማለት ነው። ስለዚህ በዚህ ማብራሪያ መሰረት እያንዳንዱን ጥያቄ ለመስራት እንሞክራለን ጥያቄ ቁጥር አንድ ዘይዳሽ ቱ ሪስፔክት ዜር ኤልደርስ ታላቆቻቸውን ማክበር አለባቸው ኤ ኦድ ቢ ሀድ ቤትር ናይስ ዘ ቤስት አንሰር ኢዝ ዘይ ኦውድ ቱ ሪስፔክት ዜር ኤልደርስ ምንም እንኳ ሶስቱም እንዲህ ማድረግ ይጠበቅባቸዋል እንዲህ ማድረግ አለባቸው የሚለውን የሞራል ኦብሊጌሽን ማውራት ምንፈልግም፣ ግን ስትራክቸራሊ ዚህ ጋ ከቱ ጋር ሀድ ቤተር መጠቀም ስለማይቻል ቨርቤ ሪስፔክት ነው፣ ግን ከእሱ በፊቱ መጠቀም ስለማይቻል መልሱ ኦውድ ይሆናል ማለት ነው። ኦውቱ ደግሞ ይቻላል ቱ ስለሚወስድ ናይስ። ሁለተኛው ጥያቄ ዩ ሀዳሽ ስተዲ ፎር ዝ ኤግዛም፣ ለፈተናው ያው ጠንክረህ ማጥናት አለብህ ለማለት ነው። ኤ ቤተር፣ ቢ ሹድ ቤስት አንሰር ሂር ኢዝ ቤተር። ለምን ዩ ሃድ ቤተር ስተዲ ፎር ኤግዛም ነው ትክክለኛ መልሱ። ሹድ መጠቀም አንችልም፣ እዚህ ጋር ሹድ ራሱ የቻለ ቨርብ ነው። ከሀድ በኋላ መጠቀም አይቻልም። ነን ሴንስ ነው፣ ወይም ግራማቲካሊ ኢንኮሬክት ነው። ሰዋሰዋዊ ስትራክቸር አይኖረውም ማለት ነው። ስለዚህ ቤተር ቤስት አንሰር ማለት ነው። ዩ ሃድ ቤተር ስተዲ ፎር ኤግዛም ለፈተናው ጠንክረን ማጥናት ይጠበቅብሃል።

ማን ነው ከሹድ ከኦውት እና ከሀድ ቤተር የትኛው ነው? ኖርማሊ፣ ይሄ ጥያቄ በዚህ ፎርም ቢጠይቅ ኖሮ መልሱ አራይቭስ ነው። ያራይቭስ ዘ ኤርፖርት አርሊ። ዋይ ሂ ሰር ፐርሰን ሲንጉላር ስለሆነ ቨርቡ ላይ ኤስ መጨመር ስላለብን አራይቭስ። ግን ከነዚህ ከሶስቱ አንዱ እንጠቀም ቢባል ይሄን ጥያቄ መልሱ ምን ይሆናል ነው። ስለዚህ ዘ ቤስት አንሰር ወይም ደሞ ከነዚህ ከሶስቱ ቤስት የሚሆነው ለሲ እሺ አንዱ መሆን ይችላል ማለት ነው። ለቢም ከሶስቱ አንዱ መጠቀም እንችላለን። እዚህ ጋር አራይቭስ ግን ምንም ቦታ አይኖረውም ማለት ነው። ለምን ቢባል ከነዚህ ቀጥሎ ኤስ ወይም ኢኤስ በርባሽ ነው ስለማንጨምር እና ሂዳሽ ዳሽ አት ዘ ኤርፖርት ኤርሊ ስል ሂዳሽ አራይቭ፣ ለአራይቭ ማን መጠቀም አለብን? ሹድ ነው ሹድ አራይቭ ነው፣ ኦውት አራይቭ ነው ወይስ ሃድ ቤተር አራይቭ ነው? እንዲሁም ደግሞ ቱ አራይቭ ቢሆንስ ሹድ ቱ አራይቭ ነው ኦት ቱ አራይቭ ነው ወይስ ሃድ ቤተር ቱ አራይቭ ነው? ስለዚህ ቢ ቢሆን ከኦት እና ከሃድ ቤተር ማን ነው የምንጠቀመው? ለሲ ደግሞ ቱ አራይቭ ለማለት ማን ነው የምንጠቀመው? ኮመንት ሴክሽን ላይ መልሳችሁን ታስቀምጡልኛላችሁ ማለት ነው። ታንክ ዩ ቬሪ ማች። አቬ ናይስ ታይም።